ወዳጆች ሰላምታ በያላችሁበት ይድረሳችሁ። እንደ እንደተለመደው ፎሎ ያላረጋችሁ ፎሎ አድርጉ ሼርም አድርጋችሁ ይሄ መልእክቴ ሰዎች ጋር እንዲደርስ ና ጠንከር ብለን በጋራ እንድንሰራ አደራ ላችኋለሁኝ። የምንሰራው ለሀገራችን ወዳጅነት፣ ወንድማማችነት ና ብልጽግና ነው። ህዝቦቻችን በሰላም እንዲኖሩ በሀገራቸው ላይ ሰርተው አልምተው እንደ ማንኛውም የዓለም አገር በደስታ እንዲኖሩ ሰላም ብዙ አስፈላጊ በመሆኑ ስለ ሰላም የምናወራበት ፕላትፎርም ነው። ሪሊ ቴንክ ዩ ፎሎ የምታደረጉኝ እስከዛሬም ፎሎ ያደረጋችሁ ሼርም የምታደረጉ ሰዎች። እንደው ዛሬ ርዕሱ ላይ እንዳያችሁት ቀደም ሲል መስከረም ሰላሳ የሚል ነገር ታስታውሳላችሁ። ጽምዶ ከዛ ነው የተጀመረው። ተጣምዶ መስራት ጽምዶ ያው መጣመድ እንደማለት ነው እንግዲህ ግዕዝ ይመስለኛል ጽምዶ ይላሉ። ወርዱ ስሮ ቃሉ ተጣምዶ ወይም ጥንድ እንደማለት ነው። ወይም ተጣምዶ ወይም አንድ ላይ ሆኖ እንደማለት ይመስለኛል። ኦኬ ሀሳቡ ከገባችሁ ችግር የለውም። እሱ የመጀመሪያው ተጣምዶ መስራት ወይም ተጣምዶ የኢትዮጵያን መንግስት ለመገልበጥ የተደረገ ሙከራ መስከረም 30 በሚል ነው ታስታውሳላችሁ የመስከረም ሰላሳ ጥምዶች ሁለቱም ዛሬ አሜሪካ ናቸው። የኢትዮጵያ መንግስት ዋነኛ ተቃዋሚ ወይም ተቺ ሆነው ስራውን ተያይዘውታል ወይም ትችቱን ተያይዘውታል። እንግዲህ መንግስትን መተቸት ፓርቲን መተቸት የፓርቲ አመራርን የመንግስት አመራርን መተቸት ክፋት ያለው ነገር አይደለም። ዓለም ላይ የተለመደ ነው። በሰለጠነውም ባልሰለጠነውም በሀብታሙም በድሃውም በየትኛውም እምነት ተከታይ ዘንድ እንዲህ ያለ ነገር የተለመደ ነው። ሰው ፖለቲካ ላይ ወጥቶ ወይም የፖለቲካ ፓርቲ አባል ሆኖ ሀገር እየመራ ካለ ትክክልም ትክክልም ያልሆነ ትችት ይቀርባል። ነገር ግን የእኛዎቹ ፖለቲከኞች በተለይ የመጀመሪያዎቹ ጥምዶች የመስከረም ሰላሳ በኋላ መንግስት የለም ያሉት አቶ ልደቱ አያሌው እና አቶ ጀዋር መሀመድ? እንደምታቁት ከመስከረም 30 በኋላ መንግስት የለም ብሎ ከፍ ያለ ውዥንብር ሲነዙ በዚህም ብዙዎቹን አወናብዶ በተለይም ህወሓትን አሳስተው ወደ ጦርነት አስገብተዋል። እነሱን ተከትሎ ነፋን ነው የሚባሉትም እንዲሁ ኦሮሚያ ውስጥ የሚንቀሳቀሱትም ታጣቂዎች የልብ ልብ ተሰምቷቸው አገራችን ላይ ከፍ ያለ በደል አድርሰዋል። ይሄ ጽምዶ በዚህ ቢያርፍና ነገሮችን በዚሁ ቢቋጭ መልካም በሆነ ነበር። ሰሞኑን ደግሞ ሁለቱም ከአንድ መዝገበ ቃላት ከአንድ የማስታወሻ ደብተር የተማማሉበትን የኢትዮጵያ መንግስት የመገልበጥ ሴራ እያነበቡ በሚመስል መልኩ ሁለቱም ተመሳሳይ ነገር የዶክተር አብይን የፓርላማን ውይይት ወይም ንግግር ወይም መልስን ተከትሎ ሀሳብ ሰንዝረዋል። ሁለቱም የሰነዘሩት ሀሳብ ከመመሳሰሉ የተነሳ የቃላት ልዩነት እንኳን የላቸውም። የቃላት ሁለቱም የባህር በር መጠየቁ ነውር ነው አንችልም፣ አይቻልም፣ የሚል ነው። ከዋሸው የአቶ ጀዋር መሀመድን የፌስቡክ አድራሻ ገብታችሁ አቶ ልደቱ አያሌው ደግሞ በቪዲዮ በድምፅ ከአንድ ሚዲያ ጋር ያደረገውን ቃለ ምልልስ ትላንትና ይመስለኛል ገብታችሁ ተመልከቱ፣ ወይም ይሁ ሶሻል ሚዲያው ላይ ዞር ዞር በሉ። ሁለቱም የባህር በር መጠየቃችን አግባብ አይደለም፣ ልክ አይደለም፣ ሻዕቢያ ወይም ኤርትራ ትደፈጥጠናለች፣ በር ይዘጋብናል የበለጠ የሚል ነገር አንስቷል። ሁለቱም የፍርሃት የጭንቀት፣ የአንችልም አይቻልም፣ አብይ ማድረግ የለበትም የሚል እንድምታ ያለው እንድምታም አይደለም፣ መቶ በመቶ እንዲህ ያለ ነገር ተናግረዋል። በጣም ነው የሚመሳሰለው የሁለቱም። በፍርሃት የተሸበበ ነው ሀሳባቸው። የኢትዮጵያ ሕዝብ በቃ አይችልም አይገባውም፣ የባህር በር የሚል የሚል ማለት ነው ወዳጆች እኔ በጣም ነው የገረመኝ ያስገረመኝ የሁለቱም ንግግር። አንደኛ ያቶ ጀዋር እንከበባለን የሚል ጽሁፍ ሳይ መጀመሪያ እሱና የነበብኩት አሁንስ ነጻነን እንዴ አልተከበብንም። ዶክተር አብይ እኮ እያለ ያለው ከከበባ ራሳችንን እናውጣ፣ ከተቆለፈብን በር ቁልፉን ሰብረን እንውጣ፣ ከተቻለ በዲፕሎማሲ በሰላማዊ መንገድ የቆለፋችሁብን ሰዎች እባካችሁ ቁልፉን አምጡና በሩን ክፈቱልን ነው። አይ ካላችሁ ደግሞ ይሄ 120 130 ሚሊዮን ሕዝብ በሩን ሰብሮ ይወጣል፣ እንዲህ ተቆልፎበት ለዘላለሙ መኖር አይቻለውምና የሚል ነው። እና ተቆልፎብን እያለ የምን ሌላ ቁልፍ ይቆለፍባችኋል ነው የአቶ ጀዋር ንግግርን ያልገባኝ። አሁን ነጻነን የባህር በር አለን አልተከበብንም። አስራአንድ ሀገራት በጅቡቲ ጦር ሰፈር የላቸውም። ጅቡቲ በራችንን ዘግታ ቁጭ አላለችም። ኤርትራ በራችንን ዘግታ ቁጭ አላለችም። ሱማሊያ በራችንን፣ ኬንያ፣ የት ነው በየት በኩል ነው ክፍት ሆኖ ዶክተር አብይ ባነሳው ሀሳብ የሚዘጋብን? ኦልሬዲ እኮ እስር ቤት ያለ ነው። በቃ ተዘግቶብናል። ከዚህ ውስጥ ለመውጣት ነው ጥረቱ። እናንተ ደግሞ አይ አይደለም የሚል ነገር ነው ያነሳችሁት። እኔ ግራ ገብቶኛል። ገልብጣችሁ ነው የምታነቡት፣ ገልብጣችሁ ነው የምታዩት። አንድ ተዘግቶበት እስር ቤት ያለን ህዝብ ከእስር ቤት ለማውጣት የሚጣጣርን መንግስት፣ ግለሰብ ክቡር ጠቅላይ ሚኒስትሩን እንዴት እንዲህ ያለ ስራ ትሰራለ ብሎ መተቸት ምን የሚሉት ትችት እንደሆነ ምን አይነት ፖለቲካ እንደሆነ አላቅም። ልጆቹን እኮ ቀይ ባህር ወስዶ ሊያስዋኝ አይደለም ዶክተር አብይ የንግድ መርከቦቹን እዛ እቃ እያስመጣ ሊያራግፍ አይደለም ወይ እዛ ባህር ዳርቻ ቤት ሊሰራ አይደለም። ሰው ነው ያልፋል። ቀጣዩ ህዝባችን ግን እንደተዘጋበት እንዳይቀር ቢያንስ እሳቱን ቆስቁሷል። በቃ ሁላችንም ልብ ውስጥ ቁጭት ፈጥሮብናል። ይህን ቁጭት ተጠቅመን ደግሞ እሱም በተደጋጋሚ እንደሚለው በሰላማዊ መንገድ መመለስ ነው። አቶ ልደቱ ከአቶ ጀዋር በተጨማሪ ማለት ነው። ይሄ የባህር በር በዶክተር አብይ ወይም አሁን ባለው መንግስት፣ በዚህ እንቅስቃሴ ከመጣ እኔ ፖለቲከኛ አይደለሁም፣ ፖለቲካዬን አቆማለሁ የሚል በጣም እኔ እንደውም ጥሩ አድርጌ እያቀረብኩት ነው። በጣም በሚያስነውር መልኩ ኢትዮጵያን በቃ ለኢትዮጵያን ባለው ያለውን ንቀት በሚያሳይ ለኢትዮጵያ ጀግኖች ለኢትዮጵያ መንግስት ያለውን ንቀት በሚያሳይ መልኩ እኔ ፖለቲከኛ አይደለሁም፣ ይሄ ባህር በር ከመጣ ፖለቲካዬን የዛን ውለት አቆማለሁ ሲል ነበር። አሁንስ ፖለቲከኛ ነህ አቶ ልደቱ? አይ ዶንት ቲንክ ፖለቲከኛ አይደለም፣ በጎደለ ሙላ ነህ። አቃለሁኝ ከድሮ ጀምሮ ግርግር ሲፈጠር ለሌባ ይመቻል እንደሚባለው ግርግር ሲነሳ መሀል ትገባ አለ አርቢተር ሆነ ወይም ደግሞ አስታራቂ መስለ ከዛም ከዚህም የሆነ ነገር ማግኘት አለ። እሱ የታወቀ ነው። በምርጫ 97ም ይሆነ የታየው። የሆነ ሆኖ ግን ሁለታችሁም ተጣምዳችሁ ወይም ጽምዶ ሆናችሁ የጀመራችሁት ቅስቀሳና ፕሮፖጋንዳ የኢትዮጵያ ሞራል የኢትዮጵያኖችን ሞራል ነክቶ የኢትዮጵያ መንግስት እናንተ እንደምትፈልጉት አስፈራርቶና ፈርቶ ሻቢያን በጣም ሱፐር ሄሮ ሱፐር ማን በቃ የሆነ አይነክ አገር አስመስላችሁ ያስቀመጣችሁት ተሳስታችኋል። ከእኔ በላይ ሻቢያን አታውቁም። እኔ እዛ ነበርኩ ለበርካታ አመታት። ሻቢያ ቀፎ ነው። ውስጡ ባዶ ነው። ነቲንግ ካን ቼንጅ በኢትዮጵያ እንቅስቃሴ ላይ ምንም አይነት ለውጥ ሊያመጣ የሚችል አቅም ያለው መንግስት አይደለም። ተቦርቡሮ አልቋል። ስለዚህ ሁለታችሁ ተጣምዳችሁ በኢትዮጵያኖች ላይ በኢትዮጵያ መንግስት ላይ የምትነዙት የፍርሃት መንፈስ የተወጋ ይሁን። አይሳካላችሁም። የባህር በር ይገኛል፣ ይገኛል፣ ይገኛል። ያለ ሀቅ ሄደ ነው እና በሀቅ ይመለሳል እና እባካችሁ ተዉን በቃ አሜሪካ አይደላችሁም። በርገራችሁን ብሉ፣ ዶላራችሁን ቁጠሩ። እኛ እዚህ ምን ችለውን እናድርግ። መንገዱን ልቀቁልን፣ ተዉ በቃ። ሶሻል ሚዲያን ዝም ብላችሁ አተጨናንቡ። እባካችሁ ሼር ኮፒ ሊንክ አድርጋችሁ አድርሷቸው፣ እየቆራረጣችሁ አድርሷቸው። ሁለታችሁም ፊቱን አዟዙሮ የተጠመደ በሬ ነው። አንድ ላይ ልታርሱ አትችሉ። አንዱን ወደፊት፣ አንዱ ወደኋላ የዞረ በሬ ናችሁ እና አቶ ጀዋርም አቶ ልደቱም አንድ ላይ ማረስ አትችሉም፣ አትልፉ ለማለት ነው። ዶክተር አብይና መንግስቱ ወደፊት ነው።